ይህንን ዘመን ለምን የእኛ አናደርገውም? የሕይወት መንገድ የሚስተካከለው መንገዳችንን ስንጀምር ለስራ ስንነሳ ብቻ ነው። ትላንት የተሻለ ጊዜ አይመጣም ዛሬ ነው የእኛ ጊዜ በሚል አይተን ነበር። ዛሬ ደግሞ እኛና ስኬታማ የሆኑ ሰዎች መካከል ያለውን ልዩነት ለማየት ሰባቱን የስኬታማ ሰዎችን ባህሪ እንዳስሳለን። እነሱ ምን ዓይነት ባህሪ ቢኖራቸው ተሳካላቸው? እኛ ደግሞ ምን አይነት አመለካከት፣ ምን አይነት ባህሪ ይሰላለን ስኬትን አጣን የሚለውን እንድናይ ይረዳናል። ስኬት የተወለደ ባህሪ አይደለም፣ የተደጋጋሚ ትንንሽ ልምዶች ውጤት ነው እንጂ። እዚህ ምድር ላይ ማግኘት የምንፈልጋቸውን ነገሮች በሙሉ ለማግኘት አስቀድመን ራሳችንን ማሸነፍ፣ የሕይወታችን ሾፌር መሆን፣ ውስጣዊ ማንነታችንን መቆጣጠር ወዘተ አለብን ማለት ነው ከተማን ከሚመራ ሰው ይልቅ ራሱን የሚመራ ሰው ይበልጣል ይላል ጠቢቡ ሰለሞን። ራስን ማሸነፍ ሌሎች ውጫዊ ነገሮችን የማሸነፊያ ቁልፍ ነው። የምንመለከታቸው ሰባት ልምዶች ማንኛውም ሰው የግል ሕይወቱ መሪ እንዲሆን በእጅጉ የሚያግዙ ናቸው። አንደኛ ኃላፊነት ውሰድ። ጅብ ከሄደ በኋላ የውሻ መጮህ ምንም ውጤት አያመጣም። ትርፉ ድካም ነው። ውጤት የሚያመጣው ጅቡ ከመምጣቱ በፊት አስቀድሞ በማነፍነፍ ድምፅ ማሰማት ነው። ሁኔታዎችን፣ ሌሎች ሰዎችን፣ ዓለምን ወዘተ የሚወቅሱ ሰዎች በሕይወታቸው የረባ ቁም ነገር አያከናውኑም። ሁልጊዜም ኃላፊነትን የሚያሸክሙት ከእነሱ ውጪ ላለ ሌላ አካል ነው። ኃላፊነትን መሸከም ስንችል ነው የሕይወታችንን ጉዞ አቅጣጫ መወሰን የምንችለው። የተሽከርካሪውን መሪ ለሌላ አካል አሳልፈን ሰጥተን የምፈልገው ቦታ አይደለም የደረስኩት፣ በፈለግኩት ፍጥነት አይደለም እየተጓዝኩ ያለውት ልንል አንችልም ብንልም ዋጋ የለውም። የጉዞውን አቅጣጫ ፍጥነትና አድራሻ የሚወስነው አሽከርካሪው ነው። ልምዳችንን መውቀስ፣ ጣት መጠቋቆም፣ ራስን መከላከል ወዘተ ከሆነ እውነቱን ለመናገር የሚወቀስ ነገር ማግኘት አይከብድም። ዘወትር የእናቴ መቀነት አደናክፎኝ ነው ማለት ሕይወታችንን ባለህበት እርገጥ እንዲሆን በር ወለል አድርጎ ይከፍታል። ስለዚህ ለውጥ ለማምጣት የራሳችን ሰዎች ለመሆን ውስጣችንን ድል ለማድረግ ሁልጊዜም ለገዛ ራሳችን ሕይወት ሙሉ ኃላፊነት እንውሰድ። ቃላችንን የምናከብር ባልንበት ቦታ የምንገኝ፣ በገዛ ራሳችን ጥረት የምንፈልገውን ማንኛውንም አይነት ነገር እጃችን ለማስገባት መጓዝ ያለብንን ርቀት ያህል ለመጓዝ የምንችል ሰዎች እንሁን። ሥራ እኮ ጠፋ፣ እኔ ምን ላድርግ ከማለታችን በፊት ሥራ ለማግኘት የምንችለውን ድንጋይ በሙሉ መፈንቀላችን እርግጠኛ እንሁን። ቀጣሪዎች የሚፈልጉትን እውቀትና ክህሎት ይዘን ለመገኘት ጥረት እናድርግ። የተለመደውንም ያልተለመደውንም አማራጭ እንፈትሽ። የምናጭደው የዘራነውን ነው። ሁለት የምትፈልጉትን ነገር አስቀድማችሁ አውቁ። ነገሮች ሁለት ጊዜ ይፈጠራሉ ይለናል ስቴቨን ኮቬይ። የመጀመሪያው ፈጠራ የሚጠናቀቀው አእምሯችን ውስጥ ነው። ከቤት ከመውጣታችን በፊት የምንሄድበትን ማወቅ ይኖርብናል። ከአንድና ሁለት አምስትና አስር ዓመት በኋላ ምንድን ነው ማግኘት ማድረግ የምፈልገው መሆን የምፈልገው እያልን ራሳችንን እንጠይቅ። ለእነዚህ ጥያቄዎች አጥጋቢ መልስ መስጠት ነገሮቹ በተጨባጭም ወደ ሕይወት የሚመጡበትን ዕድል ከፍ ያደርገዋል። የምናገኘው የምናስበውን ነው። የምንደርሰው እንደርሳለን ብለን የምናስበው ከፍታ ድረስ ነው። ግባችንን ማወቃችን ትኩረታችንን ለመሰብሰብ ይረዳናል። ከነፈሰው ጋር አንነፍስም። በፈተና መካከል ጸንተን እንቆማለን። የሕይወታችንን ግብ በቅጦ ለመለየት የሚረዳን አንዱ ሁነኛ መንገድ የቀብራችንን እለት እንዲነበብ የምንፈልገውን የሕይወት ታሪካችንን መወሰን ስንችል ነው። ቁጭ ብለን ልናስብበት ይገባል። ሶስት ቅድሚያ ለሚገባቸው ነገሮች ቅድሚያ ስጡ። ሁሉ አማረሽን ገበያ አታውጧት ይባላል። ቅድሚያ መስጠት ላለብን ነገሮች ቅድሚያ መስጠት አለብን። ሁለት እግር አለን ተብሎ ሁለት ዛፍ ላይ አይወጣም። ስቴቨን ኮቤ እንዲህ ይላል ራሳችሁን ከእነዚህ ሦስት አጉል ልማዶች በአንዱ መውቀስ ቢኖርባችሁ በየትኛውን ነው የምትወቅሱት? አንደኛ አንድ መስራት ያለብኝን ነገር በቅደም ተከተል መለየት አልችልም። ሁለት በአስቀመጥኩት ቅደም ተከተል መሰረት መሥራት አልችልም። ሦስት በወሰንኩት ቅደም ተከተል መሰረት ለመስራት አስፈላጊ ቁርጠኝነት የለኝም። ብዙ ጊዜ ብዙ ሰዎች ቁርጠኝነቱ የለኝም ነው የሚሉት፣ ነገር ግን ዕለት ከብለን ከመረመር ነው ግን እውነቱ ሌላ ሆኖ እናገኘዋለን። እውነቱ ቅደም ተከተሉ ውስጣችን በጥልቀት አለመስረጹ ነው። ልምድን ሁለቱን ማለትም የሕይወት ግባችንን አስቀድመን በሚገባ ለይተን በሚገባ ውስጣችንን መቅረጽ አለመቻላችን ነው። አራት፣ በጋራ እኩል ተጠቃሚነት መርህ ተመሩ። ከተቃራኒ ጾታ ጀምሮ እስከ የንግድ ሥራ ግንኙነት ድረስ በጋራ እኩል ተጠቃሚነት መርህ መምራት ትልቅ ጥቅም አለው። አዎ፣ በሚገባ አምንበታለሁ። በእኩል ተጠቃሚነት መርህ ነው ሕይወቴን የምመራው ትሉ ይሆናል እንደምትችሉት እንደምትኖሩ ግን እርግጠኛ ሁኑ። ለማሸነፍ ከመጣር ይልቅ እንዴት በጋራ እኩል ተጠቃሚ ለመሆን ጥረት አድርጉ። የበለጠ ተጠቃሚ ለመሆን ከሌላው ከፍ ብሎ ለመታየት፣ ልክ ሆኖ ለመገኘት ሌላም ከመጨነቅ ይልቅ በጋራ እኩል እንዴት ተጠቃሚ መሆን እንደሚቻል ማሰብና ይህንን መርህ በየትኛውም የግንኙነት መረብ ውስጥ ተግባራዊ ማድረግ ይበልጥ ውጤታማ ያደርጋል። አምስት መጀመሪያ ለመረዳት ጥረት አድርጉ። መጀመሪያ ስንረዳ የሚረዱን እናገኛለን። ብዙ ጊዜ ግን በአንጻሩ ጊዜያችንን የምናጠፋው ሰዎች እንዲረዱን በመፍጨርጨር ነው። ቆም ብለን ምንድን ነው እስኪ እያሉ ያሉት? ልክ ይሆኑ ይሆን? በየትኛው ማዕዘን ነው እነሱ ጉዳዩን ያዩት? ሰዎችን ለመረዳት ጥረት ማድረግ ጥሩ ነው። ሰዎችን የመረዳት ችሎታችን ጥሩ ሲሆን የሚረዱንን ሰዎች ቁጥርም ይጨምራል። ስድስት አንድ ሲደመር አንድ ሶስት። ድር ቢያብር አንበሳ ያስር ትልቅ መልእክት ያለው አባባል ነው። በግል ከሚሰሩ ሥራዎች ይልቅ የላቀ ውጤት ያመጣሉ። አንድ እጅ ብቻውን አያጨበጭብም። ሩጫን በመሰለ በግል ጥረት በከፍተኛ ውጤት በሚጠይቅ የውድድር ዘርፍ እንኳን አትሌቶቻችን ሲተባበሩ የሚያስመዘግቡትን አንጸባራቂ ድል እናውቀዋለን። በየትኛውም አጋጣሚ በጋራ የመሥራትን መንፈስ ማዳበር ጠንካራ ያደርጋል፣ የበዛ ፍሬ የሚያፈራል። አብረን መብላት ብቻ ሳይሆን አብረን መስራትም ባህላችን እናድርግ። ስቴቨን ኮቬ እንደሚለው አንድ ሲደመር አንድ ከሁለት በላይ ነው። ሰባት መጋዛችሁን ሳሉ። አንድ ግሩማ ፈታሪ ካለ አንድ ተጓዥ መንገደኛ በአንድ ጫካ ውስጥ አቋርጦ ሲያልፍ አንድ ምስኪን እንጨት ቆራጭ ላቡ ጠፍ እስኪል ድረስ ያለምንም ረፍት እንጨት ሲቆርጥ ይመለከታል። ተጓዡ መንገደኛም ቆሚልና የመጋዙን መደነዝ አስተውሎ ኖሮ ወዳጄ ለምን መጋዝህን ረፍቶ ችዳ አትስለውም ይለዋል ልፓ ያለው እንጨት ቆራጭም አይ ለእሱ እንኳን ጊዜ የለኝም የሚል የዋ ምላሽ ይሰጠዋል ይህ ምስኪን እንጨት ቆራጭ ረፍቶ ችዶ መጋዙን ቢስል በተሻለ ቅልጥፍና ብዙ እንጨት መቁረት እንደሚችል አልተረዳም የተራ ቁጥር ሰባት ልምድ መልእክት ቀላልና ግልጽ ነው በቂ ረፍት ምንጊዜም አድርጉ ከሥራ በኋላ ራሳችሁን ዘና የማድረግ ልምምድ ይኖራችሁ። መዝናናት ለጊዜው ከሚሰጠው ደስታ ባሻገር በቀጣይ ሥራ ያዘጋጃል። ሁልጊዜም እንደምንለው ትልልቅ ኩባንያዎች ወጪ ችለው ወራዊ ደመወዝ መክፈላቸውን ሳያቋርጡ ሠራተኞቻቸውን የሚያዝናኑት በጣም ቸር ስለሆነ አይደለም። ይልቁንም የተዝናና ሠራተኛ ይበልጥ ውጤታማ እንደሚሆንና እነሱንም ይበልጥ ውጤታማ እንደሚያደርጋቸው ጠንቅቀው ስለሚያውቁ ነው። አንድ አንድ ሰዎች እኔ መዝናናት አይሆንልኝም ይላሉ። መዝናናት ራሱን የቻለ ችሎታ ነው ይላል አንድ ሌላ ወዳጄም። እንዴት እንዝናና የሚል ጥያቄ ያላችሁ ሰዎች እነዚህን የመዝናናት አማራጮች እንድትመለከቷቸው እጋብዛችኋለሁ። ከወዳጅ ዘመዶቻችሁ ጋር አስደሳች ጊዜን አሳልፉ። መንፈሳዊ ቦታ ይጓዙ። ተራራ ላይ ይውጡ። ራቅ ያለ ቦታ ይሂዱ። ዳንስን የሚደንሱ ከከተማ ከተቻለም፣ ከሀገርም ወጣ ብለው ለመጎብኘት ይሞክሩ። ደስታ ይሰጠኛል ብላችሁ የምታስቡትን የትርፍ ጊዜ የመዝናኛ አማራጮችን ይሞክሩ። የዓለማችንን ቁጥር አንድ ስኬታማ ሰዎች ታሪክ ስንመረምር ማናቸውም ቢሆኑ በአንድ ጀንበር የስኬት ማማ ላይ እንዳልወጡ ትገነዘባላችሁ። ብዙዎቹ አንድ ጊዜ ወይም ሁለት ጊዜ ብቻ ሳይሆን በተደጋጋሚ ውድቀትና ሽንፈት አጋጥሟቸዋል። ሥራ ከመቀጠራቸው በፊት ብቁ እንዳልሆኑ እየተነገራቸው ብዙ ጊዜ ተባረዋል። ዩኒቨርሲቲ ወይም ኮሌጅ ለመግባት ደጋግመው ገና በታዳጊነታቸው አመልክተው በመግቢያ ፈተናዎች ላይ ደጋግመው ወድቀዋል። የተለያዩ ቢዝነሶችን ጀምረው በኪሳራ ዘግተዋል። የማታ ማታ ግን የስኬት ማማ ላይ ይወጣሉ። ወድቀው ወይም ተሸንፎ አይቀሩም። የአሁኑ ተራማሽ ኩባንያ አፕል በሁለት ሰዎች ትብብር በጋራዥ ውስጥ ነበር የተቆረቆረው። ከዓመታት በኋላ ከ400 በላይ ሠራተኞችን የሚያስተዳድር የ2 ቢሊዮን ዶላር ኩባንያ ለመሆን በቅቷል። ስቲቭ ጆብስ ግን ራሱ ከመሠረተው ኩባንያ ለማመን በሚያዳግት መልኩ ተባረረ። ይህን ጊዜ ኔክስት እና ፒክሳር የተሰኙ ተጨማሪ የቢዝነስ ዘርፎችን ፈጠረ የማታ ማታም ወደተባረረበት ወደ መሠረተው ኩባንያ ተመልሶ ዋና ሥራ አስፈጻሚ ለመሆን በቃ በወቅቱ ባይታየኝም ከኩባንያው መባረሬ በእጅጉ ጠቅሞኛል ይላል ስቲቭ ጆብስ ከኩባንያው መባረሩ ተስፋ አላስቆረጠውም፣ ለተጨማሪ ፈተናና ትጋት አነቃቃው እንጂ። የሃርቫርድ ትምህርቱን አቋርጦ የወጣው ቢል ጌትስ ከሌሎች ጋር በመሆን ትራፍ ኦዳታ የተሰኘ የበኩር ኩባንያ አቋቁሞ ነበር። ምን ያደርጋል፣ በአመራር ክህሎት ማነስ በኪሳራ ተዘጋ። ነገር ግን ለኮምፒውተር ፕሮግራሚንግ በነበረው ክህሎትና ጥልቅ ፍቅር የተነሳ ፈርቀዳጁን የሶፍትዌር ኩባንያ ማይክሮሶፍት ለመመስረት በቃ ውድቀቱንም ወደ ስኬት ለወጠ በ31 ዓመት ዕድሜውም የዓለማችን ወጣቱ ቢሊዮነር ለመሆን ቻለ ቢል ጌትስ በራሱ አንደበት ሲናገር ስኬትን ማጣጣም ሸጋ ነው ግን ከውድቀት መማር የበለጠ ጠቃሚ ነው ይላል አብርሃም ሊንከን ለሽንፈትና ውድቀት እንግዳ አልነበረም እንደ አውሮፓውያን አቆጣጠር በ1831 በቢዝነስ ሥራው ኪሳራ ገጥሞታል በ1836 ዓ ም በነርቭ ህመም ክፉኛ ተሰቃይቷል። በ1856 ዓ ም ለአሜሪካ ፕሬዚዳንትነት ተወዳድሮ ተሸንፏል። ይህ ሁሉ ውድቀት ግን ተስፋ አላስቆረጠውም፣ ደግሞም ከመሞከር አላቦዘነው። በዚህም የተነሳ እንደ አውሮፓውያን አቆጣጠር በ1861 ዓ ም በምርጫ ተወዳድሮ የአሜሪካ 16ኛው ፕሬዝዳንት ሆኖ ለመመረጥ በቃ። የቱንም ያህል ሽንፈት ብትጋፈት ስኬት ከመቀዳጀት የሚያግድህ ነገር የለም። የሚኪ ማውስ ፈጣሪ የሆነው ዋልት ዲዝኒ የሁለተኛ ደረጃ ትምህርቱን ያቋረጠው የአሜሪካ ኦር ሰራዊቱን ለመቀላቀል ነበር፣ ግና አልተሳካለትም። ከትምህርቱ ከውትድርናውም ሳይሆን ቀረ። ከቀደምት ቢዝነሶቹ አንዱ የነበረውን ላፍ ኦግራም ስቱዲዮስ የዘጋው በአመራር ችሎታ ማነስ ከስሮ ነው። በአንድ ወቅት ደግሞ በቂ የፈጠራ ችሎታ የለህም ተብሎ ከሚሰራበት የሚዙሪ ጋዜጣ መባረሩ ተዘግቧል። ዛሬ ግን ዲዝኒ የብዙ ትውልድ ሕፃናት ትውስታና ህልም ለመሆን በቅቷል። ዲዝኒ ገና ወደፊት አያሌ መጪ ትውልዶችን ማዝናናቱን እና ማስደሰቱን ይቀጥላል። ልብ በሉ፣ ከስኬታማ ሰው ጀርባ አያሌ ያልተሳኩ ዓመታት አሉ። ይህ ዘመን የእኛ የእያንዳንዳችን ነው። ሰርተን የሥራችን ውጤት የምናፍስበት መልካም ዘመን ይሆንልን።